ፈጠራ ለአንዲት ሀገር ማህበራዊና የኢኮኖሚያዊ እድገት ፋይዳው የጎላ ነው። የፈጠራ ስራን በሚገባው ልክ ለማሳደግና ና የፈጠራ ባለቤትነትን ለማበልጸግ የትምህርት ተቋማት አይተኬ ሚና አላቸው። ይህንን አስመልክቶ በዋግ ኽምራ ብሔረሰብ አስተዳደር ትምህርት መምሪያ አዘጋጅነት መምህራንና ተማሪዎች የተሳተፉበት የሳይንስና ፈጠራ አውደ ርዕይ ተካሂዷል። በብሔረሰብ አስተዳደራችን ያሉ ተማሪዎች ነገ ሀገሬ ምን ታደርግልኛለች ሳይሆን እኔ ለሀገሬ ምን አደርግላታለሁ ምን የፈጠራ ስራ ሰርቼ ለሀገሬ የማስቀምጠው ነገር ምንድን ነው ብለው እንዲያስቡና በፈጠራ ስራ ራሳቸውን ወደፊት ህይወታቸውን ሊመሩ እንዲችሉ የማድረግ ስራ ለመስራት ታስቦ የተሰራ ስራና በተለይ ደግሞ በአሁኑ ሰዓት፣ ያለው እያፈራ ነው ያለው ተማሪ የስራ ፈጠራ ላይ በራሱ ራሱን በራሱ የሚያስተዳድር ተማሪ እንዲሆን ከማድረግ አኳያ በጣም ትልቅና ሰፋ ያለ ፋይዳ ያለው ስራ እንዲሰራ ነው ታስቦ የፈጠራ አውደ ርዕዩን ያካሄድ ነው። የፈጠራ ስራው እነዚህ ልጆች ብቻ ሳይሆን ከነዚህ ልጆች ስር ያሉ ልጆች እነዚህ ልጆች እያዩ ከነዚህ ልጆች እየተማሩ እነሱም የራሳቸውን የውስጥ ያላቸው እምቅ የሆነ እውቀት እውቀትና ክህሎት በማውጣት የተሻለ የፈጠራ ስራ እንዲሰሩ፣ እንዲነሳሱ፣ እንዲበረታቱ ለማድረግ ታስቦ የተዘጋጀ ፕሮግራም ነው። የተሰሩ የፈጠራ ስራዎችን ለማበረታታትና እውቀት ለመስጠት በተዘጋጀው መርሃ ግብር መምህራንና ተማሪዎች የሰራቸውን የፈጠራ ስራዎች በአውደ ርዕዩ አቅርበዋል። የሰራሁት ደግሞ ስል ቅርጻ ቅርጽና ፈጠራ ነው የሰራሁት እዛ ፈጠራው ማየት ለተሳናቸው ሰዎች እንደፈለጉ እንዲቀሳቀሱ በፈለጉበት ቦታ ደርሰው እንዲመጡ የሚያግዝ ነው። እዛ ቅርጻ ቅርጹ ደሞ አሁን መናፈሻ ላይ ከቤታችን ምግብ በልተን ስንጨረስ ለመታጠብ እንትን ያደርጋል ማለት ነው። ስል ደሞ ዘመናዊና ባህላዊ ስል እንትን ነው የሳልኩት። አገልግሎት የምትነግረው ድንጋዩ ትልቁ መሆኑና ትንሽ መሆኑን። እዛ የሆነ የቆመው ነገር ቢኖር ደሞ ግድግዳ ነው ወይስ ግንድ ነው የሚልሆን ማለት ነው ያሳውቃል ማለት እዛ ጥግ ለጥግ ትሄድና በሩን ስታገኝ ደግሞ ምትገባለች። እዛ ተከትለ ትገባለ። የተዘጋ ከሆነ ደሞ ትነግራለች። አንድ ጊዜ እንደዚህ ግብትልና እዛው ትቆማለች። እዛ አንተም ትቆማለህ። የተከፈተ ከሆነ ደሞ ትገባለች። አንተም ተከትለ ትገባለ። እዛ ጎድጓዳ ሲሆን ደሞ የሆነ ምትገባአለች እሷ ስትገባ እንትን ታረጋታለ። እዛ ስትሄድ እንትኑ የቆመው የሆነ መሰናክል ነገር ቢቆይ በቀኝ በኩል ካለ ያለው በቀኝ በኩል ያለችው አይፎን ትጮኋአለች። እዛ ከጮኸች ወደ ግራ ተመለስ ማለት ነው። የግራ ከጮኸ ደግሞ ወደ ቀኝ ተመለስ ማለት ነው። እዛ ሁለቱም ከጮኹ ግን ወደኋላ ተመልሰ ቦታ ቀይረ ደሞ ለመሄድ ትሞክራለህ። ይሄን ለመስራት የተጠቀምኩ ቁሶች እስክርቢቶ አለ፣ እዛ የሻንጣ ተሽከርካሪ እግር ጎማ ይቷለች፣ የውሃ ማስተላለፊያ ቱቦና የእቃ መደርደሪያ ቱቦ ነው የተጠቀምኩት። ውስጥ ደሞ ኤሌክትሪክ አለ፣ የሶላር ድንጋይ አለ። የሶላር ድንጋይው ደሞ የምንጠቀመው እንደ ቻርጅ ቻርጅ አድርገን ነው። ሲያልቅ ድንጋዩ እንደ ቻርጅ አድርገን ማለት ነው እንጠቀማለን። በአውደ ርዕዩም በአንደኛና ና ሁለተኛ ደረጃ ተማሪዎች ና መምህራን የዘጋጁ የቅርጻቅርጽ የስዕላትና የማሽን ፈጠራ ስራዎችን በማቅረብ የልምድ ለውጥና ተሞክሮ የሚሆኑ ስራዎች ታይተዋል። ከዚህ ቀደም ሌላ ፈጠራ ይዤ ሄጄ ክልልንም ዞን ሞክሬ አዲስ አበባ ሄጄ ተወዳደር ያለው አምና አሁን በሌላ መነው ደግሞ ቀይሬ የመጣው ደግሞ አሁን የመጣውበቱ የኩኪስ መቁረጫ ማሽን ነው። የኩኪስ መቁረጫ ማሽን ይሁን እንጂ ለብዙ አገልግሎት የሚጠቀምበት ወይም ለስጋ መፍጫ ለሽንኩርት መፍጫ እንዲሁም ለተለያየ ለእህል መውቂያዎች ሁላ ሮሎ እየቀየርን መጠቀም የምንችልባት ማሽን የሰራዋት ይቺ ማሽን ማሽን ወጭ ማጠይቅ ናት። ወጭ ማጠይቅ ናት። ይህም ወጭ ስል ለምሳሌ ኤሌክትሪክ አትጠቀም፣ ናፍት አትጠቀም በሰው ማናቤላ መጠቀም የምንችለው ነው። ብዙ ሀይል ወይም ብዙ ማምረት የምንችልበት ሲሆን ግን በዲናሞ ተጠቅመን ችንጋላት በችንጋዋ በመወጠር ብዙ ሰዓት ብዙ ምንፈልጋቸው ነገሮች በፍጥነት ቶሎ ማምረት የምንችልበት መንገድ እናስተናግዳለን። ይህም ደግሞ ይህን እንዳመርት ወይም እንድሰራ እንዳዘጋጀው የፈለኩበት ምክንያት አንደኛ እኛ አካባቢ ላይ እኛ ዋግ ላይ በተለይ ዋግ ላይ እኛ አካባቢ ላይ የተለመደው እርጥብ ምግቦችን ተሸክመው ረዥም ጉዞ ይሄዳሉ። እርጥብ ምግቦችን ለምሳሌ በአገልግል ይይዛሉ፣ በሳህን ይይዛሉ። ስለዚህ ያ ደግሞ ለምንድን ነው ፀሐይ በሚበዛበት ወይም ሙቀት በሚሆንበት ሰዓት እንጀራ ማሻገት ባህሪ ያመጣና እንደኛ ለጤናችን ጠንቅ ይሆናል። ስለዚህ ያን ለማስቀረት ግን ደረቅ ምግቦች የምናመርት ከሆነ ደረቅ ምግቦች ማለት ደግሞ ለረዥም ሰዓት መቆየት ለረዥም ጊዜ መቆየት የሚችሉ ናቸው። ያን ለማስቀረት ስል ነው ያመረትኳትችን ማሽን፣ እንዲሁም ደግሞ ለስራ ፈጠራ እድል ትሆናለች ብዬ ነው። እንዲሁም ተማሪ መምህራን፣ ወጣቶች እንዲሁም ለማሳየት ነው። ከሁሉም ትምህርት ቤቶች በመጡ መምህራንና ተማሪዎች የሰሯቸው የፈጠራ ስራዎች የብሔረሰብ አስተዳደሩ አመራሮችና የትምህርት ባለሙያዎች በተገኙበት ለውድድር በማቅረብ ለአሸናፊዎች በትምህርት መምሪያው የገንዘብና ምስክር ወረቀት ተበርክቶላቸዋል።